በጣም ሲደጋግሞ ሲሞክሩ ሲሰራ እራሱ ማለት ነው። የሚያነሳው ሌላ ሰው ነው። ሌላ ሰው አንስተው ሰይድ ሰይድ፣ የታለክ የታነክ፣ ሰይድ ስልክ ነው። እናንተ እራሱ ማን ናችሁ? ማነው ሰይድ? አንተ ማነክ? ደዋዩን ጨርሻ ጭራሽ አንተ ማነህ? ቅድም እራሱ ልጁ ሲነግረኛ ሰምተሻል። የሱመያና የሰይድ ድራማ ቀጥሏል ማለት ነው። እንግዲህ ሱመያ እንግዲህ ድራማውን ጀምረው ነበር ማለት ነው። የጀመረችውም እንግዲህ ከሰይድ ጋራ፣ ሰይድ እኔን አንተ ጎጃም እና አጎንደር መተህ እኔን ከፈለግ አንተ ወንድ ነህ በጭራሽ አትመጣም ብላው እየዛተችበት ነበር። እና እሱም እንግዲህ እንዴት የልጆችን እናት አልፈልግም፣ እንኳን አንቺን ሌላ ሰውም ይፈልጋል፣ እንኳን የልጆችን እናት ብሎ እንግዲህ ባህር ዳር ጎጃም ገብቶ ቪዲዮ እየሰራ ሲለቅልን ነበር ማለት ነው። አሁን ላይ ደግሞ እንግዲህ ሰይዱ እየለም ጠፍቷል እያሉ ነው ማለት ነው። ሰላም ሰላም! ውድ የተከበራችሁ የሸዋ ተጉለት ሚዲያ ተከታታዮች፣ በየአለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን፣ በያላችሁበት ሰላማችሁ ዝት ትርፍ ይበልልኝ። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ በዚሁ አጋጣሚ እንኳን ለእናታችን ለመቤታችን ለቅድስት ድንግል ማርያም አደረሳችሁ አደረሰን፣ እህት ወንድሞቼ ክርስቲያኖች ማለት ነው። ሙስሊም እህቶች ወንድሞቼ ደግሞ ኢንጓረክ እንኳን አደረሳችሁ ብለናል። እንግዲህ ዛሬ ረመዳን የመጨረሻው ቀን ነው ማለት አልቋል ማለት ነው። ዛሬ በዓላችሁ ነው። ረመዳንን እንግዲህ ሳናቀው ጨረስ ነው። እግዚአብሔር የተመሰገነ ይሁን ለማንኛውም ወደ መጣሁበት እንኳን አደረሳችሁ ካልኳችሁ ማለት ነው። እንግዲህ ሱመያ ብቅ ብላለች ማለት ነው። እሱም የመጣችው ምንድን ነው ሰይዶ ስደውልለት ስልኩን የሚያነሳው ሰው ሌላ ሰው ነው። እና ደውዬ ሰይድስ ብዬ ስጠይቀው እናንተ እነማን ናችሁ የማን ነው ሰይድ እያሉኝ ነው፣ በገዛ ስልኩ። እና ሰይዱ ተይዟል ታግቷል እያለች ነው ማለት ነው። እንግዲህ እንደገና ደግሞ ምንድን ነው ያለችው ሌላ ደግሞ ሚስቱ ባሏን መፈለጓን ትታ እኔን እየዛተችብኝ ነው፣ መጥቼ አለሽበት ድረስ እገልሻለሁ ብላኛለች። እንደ እንደ ፊልም አክተር እያረጋት ነው እያለች ነው ማለት ነው። ሱመያ እንግዲህ ሰይድ ወዴት እንደ ሄዳ አይታወቅም። ሰይዶን ያያችሁ አላየንም እንዳትሉ ሰይዶን ያያችሁ ለሱመያ ደውላችሁ እዚህ ቦታ ነው፣ ወይም ታግቶም ከሆነ ታግቷል፣ ባያችሁበት ቦታ ለእሷ ጠቁማት ማለት ነው። ምክንያቱም አሁን ላይ እስከዛሬ ያደረኩት ሁላ እየጸጸተኝ ነው። ለምን እንደዛ ና አልኩት? ለምን እንደዛ አደረኩኝ? ማድረግ አልነበረብኝም። አሁን ላይ ምን ማሰብ ራሱ እንዳለብኝ አላውቅም። ምን ማድረግ ራሱ እንዳለብኝ አላውቅም። እኔ ላይ ከምትዝቺ ባልሽን ፈልጊው። እኔ ላይ አትዛቺ። እኔ ላይ ከምትዝቺ ባልሽን ብትፈልጊ ነው የምሻለው እያለች እንግዲህ ለጣውንቷ እየነገረቻት ነበር ማለት ነው። ጣውንቲቱ ደግሞ እንግዲህ መጥቼ እገልሻለሁ ባሌ ከቤቱ የወጣው በአንቺ ምክንያት ነው። አንድ ነገር ቢሆን እኔ ካንቺ ራስ አልወድም አልወርድም ቁንጮሽን ይዤ ነው መነጭሽ እያለች ነው ማለት ነው። አሉ ነው እኔ አልሰማትም፣ ያችኛይቱን ማለት ነው። ግን አሉ ነው የሰሙት አሉ ግን ሰምቻለሁ አሉ። መቼም ሰው አገር አጠፋ አይደለ አሉ አገር አጥፍቷል፣ ምንም ማድረግ አይቻልም። እና ሱመያ እንግዲህ ጨዋታውን ከጀመርሽ ጨዋታውን እስከ መጨረሻው መጨረስ ነው ያለብሽ ማለት ነው ድራማውን ሰይዱ እንግዲህ ማን ያግተው ይሆን ሰይድን ማን ያግተዋል ማንም አያግተውም ምናልባት ደግሞ ባህር ዳር ላይ ሌላ ሴት አግተው ከሆነ አናውቅም ምክንያቱም ያው እንግዲህ ሰይዱ ሁለተኛ ሚስት ነው በላይ ሻገቆ ምን ምናልባት ሶስተኛዋ ደግሞ ባህር ዳር ላይ አግኝቶ አጋጥመው ከሆነ እሱ አግታው ሊሆን ይችላል ማለት ነው። ምን ይታወቃል? ያቺኛው ሞይ እቺኛው በረኪና ጠጥቼ ሞታለሁ ብለው ነው ያገባል። የቺኛው ደግሞ ወየ ቁንጫ፣ ወየ አይጥ መርስ፣ ወየ የሆነ ያይ፣ ወየ የሆነ ነገር ጠጣለሁ ብላ እንግዲህ አግታው ሊሆን ይችላል። ትንሽ ቆይቶ ወይ ከሌላ ጋር ይመጣልሻል ሱመያ፣ አታስቤ ማለት ነው። አይጠፋም እንግዲህ ሰይድ፣ ባለህበት አለው በልና ለሱመያ ነገራት ማለት ነው። ሲጀመር ጨዋታውን የጀመርሽው ሳትጨክኝ ማድረግ ያለብሽን ነገር ሳታስቢ ማን ጀመር ያለሽ፣ እንደዚህ ለማሰብ እና ለመጨነቅ። እንግዲህ አሁን ላይ ሰይዱ ድምፁን ሲያጠፋ ምንድን ነው ያለችው? ለልጆቼ ይኑርላቸው፣ ምንም ነገር እንዲሆን አልፈልግም። እንግዲህ ሰይዱን ያያችሁ፣ እባካችሁ እያለች ነው ማለት ነው። ሰይድን ያያችሁ ባያችሁበት ቦታ እንዲያው ይዛችሁ አግታችሁት ይዛችሁትን ቢሆን ለሱመያ መያ በይኔኛ ጋን ያለው እኔ ውሰጂ ብላችሁ ለሱመያ ቴክስት ወይም ደውሉላት ማለት ነው። ምክንያቱም ሱመያ ሰይዱን እየፈለገች ነው ማለት ነው። መጀመሪያ እንግዲህ አንችን ፍለጋ ወጥቶ እሱ ድጋሚ አሁን ደግሞ አንቺ መፈለግ ማለት ምን ማለት ነው? ይሄ ድራማ እንደሆነ ያስመለክታል ማለት ነው። ሲቀጥል እነዚህ ደግሞ ሲያልፉ ሲያገድሙ ቪዲዮ ያሰሩኝም ማለት ነው። እኔ ደግሞ ሰው ከመጣ ካየሁ በቃ ማውራው ራሱ ይጠፋብኛል፣ ይሰልቡኛል። ምን አይነቶች ናቸው! እና ሲቀጥል ደግሞ ራሱን ደብቆ ነው ብዬ አስባለሁ። ማንም አያግተውም፣ ምክንያቱም በጣም አናደሸዋል። እንግዲህ በመጀመሪያ ደረጃ ቤተሰቦቼ ጋር ጎጃም ጎንደር ገባዋል፣ ከዛ ባህርዳር መኛሽ፣ ከዛ ጎንደር መኛሽ፣ ከዛ የሆነ ቦታ ነኝ አልሽው ከዛ የሆነ ቦታ እንደልዱ እኮ ተንከራተተ ሱመያ ተንከራተተ። በቃ በዛ በዛ የተነሳ እንግዲህ ተናዶ፣ ምናልባት በቃ እናንተ ለእኔ አታዝኑልኝም እስቲ ሁለታችሁም የምትሆኑትን አያለው ብሎ ራሱን እየደበቀ ነው የሚመስለኝ፣ እንደኔ ማለት ነው። እና ማንም ሰይድን ማንም አያግተውም። ስለዚህ እንደኔ እንደኔ ግን እንደዛ ነው የሚመስለኝ። ለማንኛውም እንግዲህ ያው ያያችሁት ለሱመያ ጠቁሟት ማለት ነው። እኔ እንደኔ እንግዲህ ያው ባህር ዳር ካገኛት ጋር እዛው ባህር ዳር ቁጭ ብሎልሽ ይሆናል። አንችን የባህር ዳር ገብቼ ቤቴን ሰርቼ ባህር ዳር ላይ እቀመጣለሁ ስትይ እንግዲህ እሱ በአቋራጭ ሄዶ ባህር ዳር ቤቱን ሰርቶ ተቀምጦ ሊሆን ይችላል። አይታወቅም። ይመጣል ማለት ነው። ሱመያ አታስቢ፣ ያይዞሽ፣ የልጆች አባት ነው። በእርግጥ ነው ክፉ አይን ካብሽ፣ ግን ደግሞ መጀመሪያውኑ እንደዚህ አይነት ጫወታ አለመጫወት ነበረ። ስለዚህ ጨዋታውን እስከጀመርሽ ደግሞ እንግዲህ ጠንከር ብለሽ ጨዋታውን መጨረስ ይኖርብሻል ማለት ነው። ለማንኛውም ሰይዱን ያያችሁ ብለናል። ሰይዱን ያያችሁ፣ አላየንም እንዳትሉ ብያችኋለሁ። ሰይዱን ያያችሁ እያለች ነው ሱመያ። ካያችሁ ለሱመያ ጠቆም አድርጓት። እንግዲህ ኮመንት ላይም ሳይ አንቺ የሱመያ ኮመንት ላይ እያነበብኩ ነበር አንዳንዶቹንና እንደውም አንዷ የኛዋ ምንድን ነው ያለችው? ማለት ነው አንቺ የበረኪና ጋን አለች። ማለት ነው ወይ ፈጣሪ፣ እናንተ ስም እኮ በቃ ስም ሞልቷል። በቃ በረኪና ጠጥቼ እሞታለሁ ካላገባኝ ስላለች አንቺ የበረኪና ጋን ብላ ትቆጫለች። አሁን ደግሞ ባህር ዳር ላይ ያልኳችሁ እኔ እኮ ነገርኳችሁ ባህር ዳር አንድ ሙስሊም እህታችን የቁንጫ መርዝ ወይም ያይጥ መርዝ እጠጣለሁኝ ካላገባኝ ስላለችው እዛ እሷ ናት ያገዘችው ነው ምላችሁ። እና እንግዲህ ለማንኛውም ቻናል የሰብስክራይብ እያረጋችሁን ቤተሰብ ሁኖ ሰይዶን ምንም ነገር አይንካው በሰላም ለልጆቹ ይመለስ ስላለሁኝ፣ ሰላማችሁ ብዝ ትትረፍ ይበልልኝ። እንወዳችኋለን፣ እናከብራችኋለን። ሸር ላይክ አድርጉ። ባይ ባይ።